ሰላም ሰላም፣ ውድ የሴሌክት አካዳሚ ቤተሰቦች፣ ሴሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም በዋትሳፕ በኤሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። ዛሬው ትምህርታችን ወይም ቪዲዮችን ደግሞ ይዤላችሁ የመጣሁት እንደተለመደው ሁሌም የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ ትርጉማቸውን ማወቅና እንዴት በቀላል መንገድ እንዴት ማንበብ እንዳለብን የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ይሁኑላለሁ። ቀጥታ ወደ ትምህርቱ እንሄድ። ኦኬ እንግዲህ የመጀመሪያው እንዴት ነው ማንበብ ያለብን? ኤ አር ኢ በአንድ ላይ ምን ብለን ነው የምናነባው? አር አር። ከዛ ዩ ዋይ ኦ ዩን በአንድ ላይ ዩ ብለን እናነባዋለን ማለት ነው። ዩ በአንድ ላይ ዩ ብለን አነበብ ነው። ከዛ እዚህ ጋር ቲ አይን እንደምን ነው የምናነበው? በአንድ ላይ ታይ ብለን ነው የምናነበው። አይን እንደ አይ ማለት ነው። ቲን እንደ ታ ስለዚህ ታይ ብለን አነበብን። አርኢን እንደር ዲን እንደድ ማለት ነው። ስለዚህ ታየርድ ታየርድ ብለን እናነበዋለን ማለት ነው። ሙሉ ስናነበው አርዩ ታየርድ፣ አርዩ ታየርድ ምን ማለት ነው? ደከመህ ወይም ደከመሽ ብለን ስንጠይቅ ምን እንላለን ማለት ነው? አርዩ ታየርድ እንላለን ማለት ነው። እንግዲህ ታየርድ ስንል ምንድን ነው? ታየርድ ማለት ድካም ማለት ነው። ድካም ስለዚህ አርዩ ስንል አንተ ወይም አንቺ እያልን ስለሆነ፣ ስለዚህ ደከመህ ወይም ደከመሽ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ቀጣይ እሱ ምን ይላል? እዚ ጋ ዳብሊው ኤች ኤን በአንድ ላይ ሄ ብለን ነው የምናነበው ዳብሊው ኤች ኤን እንደ ሄ አር ኢን እንደ ር ማለት ነው። ስናነበው ዌር ዌር ኤን እንደ ኤ አር እንደር ኤን እንደ አር ስናነበው አር አር ከዛ እዚህ ጋርም ምን ብለን እናነበዋለን? ዋይ ኦ ዩን በአንድ ላይ ዩ ብለን ዩ በአንድ ላይ ዩ። ዌር አር ዩ፣ ዌር አር ዩ ምን ማለት ነው? የት ነህ ወይም የት ነሽ ማለት ብንፈልግ በዚህ መልኩ መግለጽ እንችላለን። እንግዲህ ዌር ማለት ምንድን ነው? ዌር ስንል ቦታ ስንጠይቅ የት እንደማለት ነው የምንጠቀመው ለቦታ አር ማለት ደግሞ ነው ወይም ናት የሚለው ነው የሚገልጸው። ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ ዌር አር ዩ ስንል የት ነህ ወይም የት ነሽ እንደማለት እንጠቀመዋለን ማለት ነው። ኦኬ። በተመሳሳይ እዚህ ጋርም ምንም ብለን እናነበዋለን። ኤን እንደ አ፣ አር ኤን እንደ ር ማለት ነው። ስለዚህ ስናነበው አር እዚህ ጋር ዋይ ኦ ዩን በአንድ ላይ ዩ ዩ ብለን እናነበዋለን። ከዛ እዚህ ጋር ኤች ዩን እንደ ሃ ኤችዩን እንደ ሀ ኤንን እንደ ን ጂን እንደ ግ አርን እንደ ር ዋይን እንደ ይ ስናነበው ሃንግሪ ሃንግሪ ሃንግሪ። ምንድን ነው? አርዩ ሃንግሪ አርዩ ሃንግሪ ስንል ምን ማለት ነው? እርቦሃል ወይም እርቦሻል። እርቦሃል ወይም እርቦሻል ማለት ብንፈልግ አርዩ ሃንግሪ እንላለን ማለት ነው። እንግዲህ እንደነገርካችሁ አርዩ ስንል ለጓደኛችን ለሌላ ሰው ስንጠቀም ወይም አንተ ወይም አንቺ ብለን ስንጠቀም ማለት ነው የምንጠቀመው አሪዩ ስንል አንተ ወይም አንቺ እያለ ነው ማለት ነው። ስለዚህ ሃንግሪ ማለት ደግሞ ምንድን ነው አልኳችሁ? ሃንግሪ ማለት ርሃብ፣ ርሀብ። ስለዚህ በአንድ ላይ አሪዩ ሃንግሪ ስንል እርቦሃል ወይም እርቦሻል እንደማለት እንጠቀመዋለን ማለት ነው። ኦኬ ቀጣዩስ ምን ይላል? አሁን በተመሳሳይ እዚህ ጋር አር አር ከዛ ዩ ኦ ይቅርታ ዋይ ኦ ዩን በአንድ ላይ ምን ብለን እናነበዋለን? እያቸዋለሁ ዩ ዩ ከዛ ኤን እንደ አ አንንን ኤንን እንደ ን ጂን እንደ ግ አርን እንደ ር ዋይን እንደይ ስናነበው አንግሪ፣ አንግሪ አር ዩ አንግሪ። አርዩ አንግሪ ስንል ማለታችን ነው ተናደሃል ወይም ተናደሻል ስንል ምን ብለን እንትን እንዳለ ለጥያቄ ነው። እስካሁን ያየናቸው ጥያቄ ነው እየጠየቅንን ማለት ነው። ስለዚህ አርዩ አንግሪ ስንል ምናልኋችሁ ተናደሃል ወይም ተናደሻል ብለን ስንጠይቅ በዚህ መልኩ መግለጽ እንችላለን። እንግዲህ አንግሪ ማለት መናደድ ወይም መበሳጨት ማለት ነው። ስለዚህ አርዩ ስንል ደግሞ አንተ ወይም አንሺ እያለን ነው። ስለዚህ ተናደሃል ወይም ተናደሻል ማለት ብንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ፣ እዚህ ጋም በተመሳሳይ ምን ይላል አር are you እዚህ ጋር ምን ይላል? ኢን እንደ ኢ ቲ ኤች አይን እንደ ቲ ቲ ኤች አይን እንደ ቲ ኦን እንደ ኦ ፒ ፒ ኤ እንደ ምን ነው ነበር? ፒ አይ ኤን ባንድ ላይ እንደ ፒያ ፒ አይ ኤን እንደ ፒያ ኤን ን እንደ ን እንዴት አልኳችሁ? ኢን እንደ ኢ ቲ ኤች አይን እንደ ቲ ኦን እንደ ኦ ፒአይኤን በአንድ ላይ እንደ ፒያ ኤንን እንደ ን ስናነበው ኢትዮጵያን ኢትዮጵያን። አር ዩ ኢትዮጵያን፣ አር ዩ ኢትዮጵያ ስንል ምን ማለታችን ነው? ኢትዮጵያዊ ነህ ወይም ኢትዮጵያዊ ነሽ ብለን ስንጠይቅ አር ዩ ኢትዮጵያን እንላለን ማለት ነው። ያ እዚህ ጋር ምን ይላል? አር ዮ፣ እዚህ ጋር ጀኦን እንደ ጆ፣ ጀኦን እንደ ጆ ኬ አይን እንደ ኪ ኤንን እንደ ን ጂን እንደ ግ ስናነባው ጆኪንግ፣ ጆኪንግ አር ዩ ጆኪንግ። አር ዩ ጆኪንግ ስንል ማለታችን ነው እየቀለድክ ነው ወይም እየቀለድሽ ነው ማለት ብንፈልግ አር ዩ ጆኪንግ እንላለን። እንግዲህ አር ዩ እንደነገርኋችሁ አንተ ወይም አንቺ፣ ጆኪንግ ማለት ደግሞ መቀለድ፣ መቀለድ። ስለዚህ እየቀለድክ ነው ማለት ብንፈልግ አር ዩ ጆኪንግ ማለት እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምን ይላል? ቲኢን እንደ ቴ፣ ቲኢን እንደ ቴ እናነባለን። እዚ ጋር ዳብል ኤል ናቸው፣ እንዳያወዛግባችሁ እንደምን ነው የምታነቡት ማለት ነው። እንደል እንደል በአንድ ድምፅ ማለት ነው። ቴል ብለን እናነባዋለን። ቴል። ከዛ ኤችኢን በአንድ ላይ እንደ ኸ፣ ኤችኢን በአንድ ላይ እንደ ኸ፣ አርን እንደ ር ስናነባው ኸር ብለን እናነባዋለን። ኸር። ሙሉን ስናነባው ቴል ኸር። ቴል ኸር ምን ማለት ነው? ንገራት፣ ንገራት ለማለት ወይም ንገሪያት ማለት ብንፈልግ ቴል ኸር እንላለን። ቴል ማለት እንግዲህ መናገር ወይም መናገር እንደማለት ነው። ኸር ስንል ደግሞ ምንድን ነው እሷ። ስለዚህ ቴል ኸር ካልን ለእሷ ንገራት እያለን ነው ማለት ነው። ኦኬ። ቀጣዩስ ምን ይላል? እዚህ ጋ ኤን እንደ አ ዲን እንደ ድ ቪአይን እንደ ቪ ኤስን ኤስኢን በአንድ ላይ እንደስ ስናነበው አድቫይስ አድቫይስ አድቫይስ። ከዛ ሲኤችአይ ይቅርታ፣ ኤች አይን በአንድ ላይ እንደ ሂ ኤች አይን በአንድ ላይ እንደ ሂ ኤምን እንደ ም ስናነበው ሂም ሂም። አድቫይስ ሂም አድቫይስ ሂም ምን ማለት ነው? ምከራው ወይም ምከሪው ማለት ብንፈልግ አድቫይስ ሂም እንላለን ማለት ነው። እንግዲህ አድቫይስ ማለት ምክር ማለት ነው። ምክር። ስለዚህ ሂም ማለት ደግሞ ምንድን ነው? እሱ። ስለዚህ እሱን ምከረው ብለን ለመግለጽ ብንፈልግ አድቫይስ ሂም ማለት እንችላለን ማለት ነው። ኦኬ፣ እዚ ጋ ስምን ይላል። እዚ ጋ አይቲን እንደምን ናነበው? አይቲን እንደ ኤት አይኤስን በአንድ ላይ እንደ ኤዝ ኤዝ ብለን እናነበዋለን። ከዛ ኤፍዩን እንደ ፋ ኤፍዩን እንደ ፋ ኤንን እንደን ዋይን እንደይ ስናነባው፣ ፋኒ ፋኒ። ኢት ኢዝ ፋኒ። ኢት ኢዝ ፋኒ ምን ማለት ነው? አዝናኝ ነው ወይም የሚያስደስት ነው ለማለት ብንፈልግ ኢት ኢዝ ፋኒ እንላለን ማለት ነው። እንግዲህ ፋኒ ስንል ምንድን ነው? ፋኒ ማለት የሚያስደስት የሚያዝናና እንደማለት ነው። የሚያዝናና ወይም የሚያስደስት እንደማለት ነው። ወይም የሚያስቅ እንደማለት ነው። ኢት ማለት ደግሞ ይህ እንደማለት ነው። ኢዝ ማለት ደግሞ ነው። ስለዚህ ኢትዝ ፋኒ ስንል አዝናኝ ነው እያለን ነው ማለት ነው። አዝናኝ ነው። ኦኬ ወደ ቀጣይ ስንሄድ ኤት ኤዝ ኦኬ። ይቅርታ ምን አልኳችሁ? እዚህ ጋር ኤት እንደ ምን አለበብን? ኤት እንደ ኤት፣ አይ ኤስን በአንድ ላይ እንደ ኢዝ፣ ቢኤን በአንድ ላይ እንደ ባ፣ ቢኤን በአንድ ላይ እንደ ባ፣ ዲን እንደ ድ ማለት ነው። ስለዚህ ስናነባው ባድ፣ ባድ፣ ኢትዝ ባድ it is bad ምን ማለት ነው? መጥፎ ነው። መጥፎ ነው ባድ ማለት እንግዲህ መጥፎ ማለት ነው። it is ማለት ደግሞ ነው እያልን ነው ማለት ነው። ስለዚህ it is bad ስንል መጥፎ ነው እያልን ነው ማለት ነው። ኦኬ እዚህ ጋር ምን ይላል? በተመሳሳይ i ቲን እንደ it አነበብን። i sን ባንድ ላይ እንደ is ከዛ g on ባንድ ላይ ዳብል ስለሆኑ እንደ u ነው የምናነበው። እንደ ጎ ሳይሆን የምናነበው እንደ ኡ። ስለዚህ ጂኦን ባንድ ላይ ጉ ዲን እንደ ድ ኦን በአንድ ድምፅ ነው የምናነባቸው። ብያችኋለሁ ተመሳሳይ ስለሆኑ በአንድ ድምፅ ነው የሚነበቡ። ስለዚህ ጂ ኦን በአንድ ላይ እንደ ጉ ዲን እንደ ድ ማለት ነው። ስለዚህ ጉድ ብለን እናነበዋለን። ኢትዝ ጉድ ኢትዝ ጉድ ምን ማለት ነው? ጥሩ ነው ወይም አሪፍ ነው እንደ ማለት ነው። እዚህ ጋር ጻፉበት። አልጻፉላችሁም ማለት ነው እኔ ኢትዝ ጉድ ስንል በጣም ጥሩ ነው አሪፍ ነው እንደ ማለት ነው የምንጠቀሙ ማለት ነው። ኦኬ ወደ ቀጣዩና ወደ መጨረሻው ሲኔድ ምን ይላል? እዚህ ጋር ቲ ኦን እንደ ቲ አይደለም ምናነባው፣ እንደ ምን ነው የምናነባው? እንደ ቶ። ቲ ኦን፣ ይቅርታ ቲ ኤን በአንድ ላይ እንደ ቶ አነበብን። ኤልን እንደ ል፣ ኬን እንደ ክ ማለት ነው። ስናነባው ቶክ፣ ቶክ። ኤም ኤን በአንድ ላይ እንደሚ፣ ቶክ ኤም ኤን፣ እንደምን አልኳችሁ እንደሚ፣ በአንድ ላይ ቶክ ሚ፣ ቶክ ሚ። ምን ማለት ነው? አውረኝ ወይም አውሬኝ ማለት ብንፈልግ ቶክ ሚ እንላለን። ቶክ ማለት እንግዲህ ማውራት ማለት ነው። ሚ ማለት ደግሞ እኔን። ስለዚህ ቶክ ሚ ስንል ለራሳችን አውሪኝ ወይም አውራን እያለን ነው ማለት ነው። ኦኬ፣ እንደዚህ እያረግን በቀላሉ የእንግሊዝኛ ንግግሮችን በቀላል መንገድ ማዳበር እንችላለን። እንዴት በቀላል መንገድ እንግሊዝኛ መናገር እችላለሁ? እንዴት በቀላል መንገድ እጽፋለሁ፣ አነባለሁ? የሚለውን እናንተ ምንድነው ማድረግ ያለባችሁ ማለት ነው። የምንለቃቸው ሚሎች ሳሰለችው እስከ መጨረሻው ማየት መከታተል ካረጋችሁ እናንተ በጣም ጥሩ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘላችሁ። ሳናይ ጊዜ